ከአንድ ሚሊዮን በላይ አሽከርካሪዎችና ወደ 750 ሺህ የሚደርሱ ተሽከርካሪዎች ባሉባት አዲስ አበባ በዚያው ልክ በየቀኑ በነዚህ አሽከርካሪዎች አማካኝነት አደጋዎች ይደርሳሉ። ታዲያ በየጊዜው የሚከሰተውን የትራፊክ አደጋ መጠን ለመቀነስ በቴክኖሎጂ የታገዙ የቁጥጥርና የክፍያ ስርዓቶች በከተማዋ ተጀምሯል። ይህ ደግሞ በመጠኑም ቢሆን የመንገድ ትራፊክ አደጋ መጠን እንዲቀንስ እንዳደረገው የመንገድ ደህንነትና መድህን ፈንድ አገልግሎት ምክትል ዋና ስራ አስፈጻሚ መሀመድ ሀሰን ይናገራሉ የስድስት ወር የትራፊክ አደጋ የፌዴራል ፖሊስ ሪፖርት በሚያደርገው ስናይ ወደ 120 አካባቢ ቅናሽ አሳይቷል የሰው ሞት ላይ ማለት ነው የስድስት ወሩ ምልሽ በየሶስት ወሩ ሪፖርት ስለሚደረግ ማለት ነው ከንብረት አንጻር ስናይ ግን ወደ 34 ፐርሰንት ጨምሯል የንብረት ውድመት ማለት ነው ይሄ የሚያመላክተው ምንድ ነው መኪኖች በብዛት ወደ መንገድ እየገቡ ነው ግን የሚሰጠው ግንዛቤ የሚወጣው ህግ ወደ ስራ እየገባ ያለን የሚያሳየን የተወሰኑ መሻሻሎች እንዳሉ ያሳያል ማለት ነው። ይህንን የምለው ቅድም እንዳነሳውልሽ የመኪና ቮሊዩም እየጨመረ ነው። የአደጋ ብዛቱን በዛ ልክ አይደለም እየጨመረ ያለው። በቅርቡ ወደ ስራ የገባው የቅጣት ክፍያ ስርዓት አሽከርካሪዎች ጥፋት እንዲቀንሱ ከማድረጉን ባሻገር እነርሱንም ከእንግልት እንደታደጋቸውም ያነሳሉ። በፊት ላይ አሁን በፓድ ስንቀጣ ምንድነው የሚደረገው? ፓድ ይቀጣል። ከዛ ባንክ ቤት ሄዶ ጊዜውን ፈጅቶ ከዛ መንጃ ፈቃዱን ለመውሰድ ነው። አሁን ላይ ያ ሲስተም ሙሉ ለሙሉ ቀርቶ ምንድን ነው የምናደርገው? አሁን እዛው ይቀጣል መንጃ ፍቃድ ይወስዳል። ክሱን ግን ቴክስት ይደርሰዋል። ከዛ በኋላ በዛች ቴክስት መሰረት በሞባይል ባንኪንግ ከፈለገ በብራንች ባለው አማራጮች ክሶችን መክፈል ይችላል ማለት ነው። ዲጂታል ኢትዮጵያን ከመፍጠርም አንዱ እንደ ሚንስ እናየዋለን። በፊት መንጃ ፍቃድን ሰተክ ከነሱ ፓር ተቀብለህ ነው የምትሄደው። ቅጣትን ወረቀት ይዘ ሄደክ ባንክ ከፍለክ መንጃ ፍቃድን በየፖሊስ ጣቢያው ሄደክ ፈልገክ ላታገኝ ችላለክ። በጣም ብዙ እንግልት አለው። ያ እንግልት በዚህ በመቀረፉ እውነት ትልቅ እንትን ነው። ለምን አሰራሩ ጥሩ ዘምኗል ብዬ ነው የማስበው ማስበውና ሰውም ጥፋተኛ ከሆነ ጥፋቱን አምኖ ቶሎ ተቀቶ ወደ ስራው ይሄዳል። የተሻለ ነው ብዬ ነው ማስበው። ከዚህ በፊት የነበረው ሹፌሮች በጣም ይንገላቱ ነበረ፣ መንጃ ፈቃድ ይጠፋ ነበረ፣ ሰሌዳ ይጠፋብን ነበረ። ስለዚህ አሁን ግን በቀላሉ ከኛ መውሰድ ይችላሉ። አዲስ የተጀመረው የትራፊክ ቁጥጥርና ቅጣት ስነስርዓት የአሽከርካሪዎችን ሙሉ መረጃ ሰንዶ የሚይዝ በመሆኑ በአሽከርካሪዎች አማካኝነት የሚፈጠረውን አደጋ ለመቀነስ አስተዋጽኦ ከፍተኛ እንደሆነ የአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት ባለስልጣን ምክትል ዋና ዳይሬክተር ኢንጂነር ኤልያስ ዘርገ ይናገራሉ። ተቆጣጣሪዎች መረጃ ላይ የተመሰረተ ውሳኔ ለማሳረፍ የሚረዳ ነው። ተቆጣጣሪዎች ትራፊክ ፖሊሶች ወይም ተቆጣጣሪዎች የተሽከርካሪውን ሰሌዳ በሚያስገቡበት ጊዜ ከሰርቨራችን አጠቃላይ የተሽከርካሪውን ሂስትሪ ወደ ታብሌት ወደ እጃቸው የሚያገኙበት ሁኔታ አለ። አሽከርካሪዎች የትኛውን ቦታ ላይ ሕግ ብንጥስ በሕግ ይደረስብናል የሚል ሜንታሊቲ የሚያዳብሩ ስለሆነ የማህበረሰብ የሕግ አክባሪነት እንደ አጠቃላይ እየተሻሻለ የሚመጣበት እየተሻሻለ የሚሄድበት ሁኔታ አለ። ይሄ ደግሞ ህግን አክብሮ በዲሲፕሊን በስርዓት ለማሽከርከር ያለውን ሁኔታ የሚያሳድግ ስለሚሆን ከቸልታ ጋር ከብቃት ማነስ ጋር ተያይዞ የሚከሰቱ አደጋዎችን በሂደት የሚቀንስ ስለሚሆን አደጋ ለመቀነስም የሚኖረው ፋይዳ በጣም ትልቅ ነው። ይህ አሁን በአዲስ አበባ የተጀመረው ዲጂታልን መሰረት ያደረገው የትራፊክ ቁጥጥር ስርዓት በቀጣይ በሁሉም የሀገሪቱ አካባቢዎች እንደሚቀጥልም ተገልጿል።